ሰላም ጤና ይስጥልን ተመልካቾቻችን፣ የሳምንታዊ የኢዜአ ስፖርት ፕሮግራም ነው። በዛሬው ዝግጅት የሀገር ውስጥ እና የባህር ማዶ ስፖርት መረጃዎችን ይዘንላችሁ ቀርበናል። ፕሮግራሙን በመምራት እኔ ሙሴ መለሰ አብራችሁ እቆያለሁ። እስከ ፕሮግራሙ ፍጻሜ መልካም ቆይታ። ቅድሚያ ከሀገር ውስጥ የምንመለከተው ኢትዮጵያ ፕሪሚየር ሊግን ይሆናል። ኢትዮጵያ ፕሪሚየር ሊግ ወደ ወሳኝ ምዕራፍ ተሸጋግሯል ማለት እንችላለን። ኢትዮጵያ መድን ሊጉን እየመራ ይገኛል። በአንጻሩ ለወራጅ ቀጠና ላለመውረድ የሚሳተፉ ቡድኖችም እንደዚሁ በጣም ጠንካራ ፉክር እያደረጉ ይገኛሉ ማለት ነው። እንግዲህ የሰባት ሳምንት ጨዋታዎች በዋሳ ዩኒቨርሲቲ ስቴዲየም በመካሄድ ላይ ይገኛሉ። እንግዲህ የመክፈቻው ቀን የተደረጉ ጨዋታዎች ስንመለከት ሚያዝያ ዕለት ማለት ነው የመጀመሪያው ጨዋታ የነበረው በስኩል ሽሬና በወላይታ ድቻ መካከል የተደረገው ጨዋታ የጨዋታ አንዳቻ በሆነ ውጤት ተጠናቋል። በመምራት ቅድሚያውን ይዞ የነበረው ስኩል ሽሬ ነበረ ብርሃኑ አዳሙ በ 65 ኛው ደቂቃ ያስቆጠረው ግብ ስኩል ሽሬ መሪ አድርጎ ነበረ። ይሁንና ይሄ መሪነት ብዙም የዘለቀ አልነበረም። በስልሳ ዘጠነኛው ደቂቃ ጸጋዬ ብርሃኑ ያስቆጠረ ግብ ወላይታ ድቻ አድርጋለች። ከዛም በኋላ ግብ አለመቆጠሩ ምክንያት ጨዋታው ባቻ ውጤት ተጠናቋል ማለት ነው እንግዲህ ሶልሽሪያውንም ወራጅ ቀጠና ውስጥ ይገኛል ማለት ነው። ወላይታ ድቻም ወደ ሊጉ መሪዎች የመጠጋት እድሉን ሳይጠቀምበት ቀርቷል። በዚሁ ለበ ተደረገው ሌላኛው ጨዋታ አዳማ ከተማና ወልባሉ አዲግራት ዩኒቨርሲቲ አንዳቻ አቻ ተለይቷል። እነዚህ ሁለቱ ውኖች ወራጅ ቀጠና ውስጥ የሚገኙ ብሮች ናቸው። አዳማ ከተማ 16ኛ ደረጃ ላይ ይገኛል። ወልባሉ አዲግራት ዩኒቨርሲቲ የመጨረሻውን 18ኛ ደረጃ በመያዝ ነበረ ወደዚህ ጨዋታ የገቡት። እንግዲህ አንዳቻ በሆነ ውጤት ተጠናቋል ማለት ነው። ዳዋ ውጤትሳ በ42ኛው ደቂቃ ያስቆጠረው ግብ ወልባሉ አዲግራት ዩኒቨርሲቲ መሪ አድርጎ ነበር። የተጫዋች የቀድሞ የአዳማ ከተማ የአጥቂ መስመር ሰላፊ ነበረ። ግቡን ካስቆጠረ በኋላም እንግዲህ ደስታውን ብዙ ምንብዛም አልገለጸም ነበር። ግቡ የተቆጠረበት መንገድ የአዳማ ከተማው ግብ ጠባቂ ዳግም ተፈራው በሰራው ግልጽ ስህተት የተቆጠረ ነበረ። ዳዋቴሳም ብዙ ምንብዛም ደስታውም በቀዘቀዘ መልኩ ነበር የገለጸው። የአዳማ ከተማ ላለፉት ሶስት አራት ዓመታት ጨዋታ ካደረገ በኋላ ጊዜውን ካሳለፈ በኋላ ነው ወደ ወልዋሉ አዲግራት ዩኒቨርሲቲ የመጣው ማለት ነው። ይሄ መሪነት ብዙም የቆየ አልነበረም። በአርባ አምስተኛው ደቂቃ ነቢል ኑሪ ያስቆጠረው ግብ አዳማ ከተማን አቻ አድርጓል። ከረፍት መልስ ምንም ግብ አልተቆጠረም። ቡድኖቹ ባቻ ውጤት ጨዋታቸውን አጠናቋል ማለት ነው። ቀጣዩ ቀን መያዝያ ሦስት ሦስት ጨዋታዎች ተደርጓል። ማለዳ ላይ በተደረገው ጨዋታ ኢትዮጵያ ቡና ድሬዳዋ ከተማን በማሸነፍ ወሳኝ ሦስት ነጥብ አግኝቷል ማለት ነው። በፍቃዶ አለማየሁ በ18 ኛው ደቂቃ ያስቆጠረው ግብ ኢትዮጵያ ቡናን መሪ አድርጎ ነበር። ይሁንና አንተነህ ተፈራም በ35 ኛው ደቂቃ ያስቆጠራት ግብ እንደዚሁ የኢትዮጵያ ቡናን መሪነት ይበልጥ ያጠናከደውናል። ውጤቱን ተከትሎ ቡናማዎቹ ነጥባቸውን ወደ አርባ ሁለት ከፍ አድርጓል። ደረጃቸውንም እንደዚሁ ከሶስተኛ ወደ ሁለተኛ ከፍ አድርጓል። ባህር ዳር ከተማ የ27ኛ ሳምንት ጨዋታውን እስከሚያደርግ ድረስ ኢትዮጵያ ቡና የሁለተኛ ደረጃውን ከባህር ዳር ከተማ ተረክቧል ማለት ነው። ባህር ዳር ከተማ በአርባ ነጥብ ሦስተኛ ደረጃ ላይ ይገኛል ማለት ነው። በዚህ ሁለት ፋሲል ከነማ ካድያው ሳና መቀሌ ሰባ አንደርታ ከቅዱስ ጊዮርጊስ ጨዋታቸውን አድርጓል። ዛሬ አርብ ሁለት ጨዋታዎች ይደረጋሉ። ባህርዳር ከተማ ከኢትዮ ኤሌክትሪክ ከቀኑ ዘጠኝ ሰዓት የሚያደርጉት ጨዋታ ይጠበቃል። ባህርዳር ከተማን ጨዋታ ካሸነፈ መልሶ የሁለተኛ ደረጃን ከኢትዮጵያ ቡና ይረከባል ማለት ነው። በዚህ ሁለት ኢትዮጵያ ንግድ ባንክና መቻል ከምሽቱ 12 ሰዓት የሚያደርጉት ጨዋታ እንዲሁ ተጠባቂ ነው። ኢትዮጵያ ንግድ ባንክና መቻል በ2016 የኢትዮጵያ ፕሪሚየር ሊግ የውድድር ዓመት የዋንጫ ተፎካካሪ ነበረው ቡድኖች ናቸው። እስከ መጨረሻው 30ኛ ሳምንት ድረስ የዋንጫ ፉክክር በማድረግ ኢትዮጵያ ንግድ ባንክ ባነጥብ በልጦ ነበረ አሸናፊ ነው። ኢትዮጵያ ንግድ ባንክ 63 ነጥብ፣ መቻል 62 ነጥብ ይዞ ነበረ እያጠናቀቁት ማለት ነው። እንግዲህ እነዚህ ቡድኖች እንግዲህ በዘንድሮ የኢትዮጵያ ፕሪሚየር ሊግ በዋንጫው ፉክክሩ እምብዛም እየተፎካከሩ አይገኙ፣ ግን የባለፈውን ዓመት ትውስታ የሚቀሰቅስ ጨዋታ ነው ተብሎ ይጠበቃል ማለት ነው። መቻል ማሸነፍ ወደ መሪዎቹ ይበልጥ እንዲጠጋ ያደርጓል። በአንጻሩ ኢትዮጵያ ንግድ ባንክም ደረጃው እንዲያሻሽል የሚያግዘው ወሳኝ ጨዋታ ነው። ነገ ቅዳሜ የ27ኛ ሳምንት የማጠናቀቂያ ወይም ማሳረጊያ መርሃ ግብሮች ይደረጋሉ ማለት ነው። በዚህ መሰረት አርባምንጭ ከተማ ከሊጉ መሪ ኢትዮጵያ መድን ጋር ጨዋታውን የሚያደርግ ይሆናል። መድን እንግዲህ ካሸነፈ ከተከታዮቹ ጋር ያለውን የነጥብ ልዩነት ወደ አስራ ሁለት ከፍ የሚያደርግበት እድል ያገኛል ማለት ነው። ወራጅ ቀጠና ላይ የሚገኘው አዋሳ ከተማ ከሲዳማ ቡና የሚያደርጉት ጨዋታ እንደዚህ ምሽት አስራ ሁለት ሰዓት ላይ የሚከናወን ይሆናል። አዋሳ ከተማ ባለፉት ሁለት ተከታታይ ጨዋታዎች ድል ቀንቶታል። በተለይ የፊት መስመር ሰላፊ ያሉ ሲኔማን ባለፉት ጨዋታዎች ላይ ድንቅ ብቃቱን በማሳየት አዋሳ ከተማ ከወራጅ ቀጠና ቢወጣም በጣም ወሳኝ ነጥቦችን እንዲያገኙ አስተዋጽኦ እያደረገ ይገኛል ማለት ነው። ስምንተኛ ሳምንት ጨዋታዎች እንግዲህ ከሰኞ ሚያዝያ 27 ቀን 2017 ዓመተ ምህረት ጀምሮ እዛው ሐዋሳ ዩኒቨርሲቲ ስቴዲየም የሚደረጉ ይሆናል። የፕሪሚየር ሊጉ ጨዋታዎችን የተመለከቱ መረጃዎችን በቀጣይ ፕሮግራሞቻችን ላይ የምንመለስባቸውን ማለት ነው። ሌላ ከሀገር ውስጥ የምንመለከተው የኢትዮጵያ ሴቶች ፕሪሚየር ሊግ ነው። የኢትዮጵያ ሴቶች ፕሪሚየር ሊግ እንደወንዶች ፕሪሚየር ሊግ ሁሉ በሐዋሳ ከተማ በመደረግ ላይ ይገኛል እንደዚሁ ጨዋታዎች እየተደረጉ ይገኛሉ። የአራተኛ ሳምንት መርሃ ግብር ተከናውኗል ባሳለፍ ነው ሳምንት ማለት ላይ። የመጀመሪያ ቀን ውጤቶችን ስንመለከት የሊጉ መሪ ኢትዮጵያ ንግድ ባንክ ከባህር ዳር ከተማ ጋር ባደረገው ጨዋታ እንግዲህ አንዳቻ በሆነ ውጤት ተጠናቋል። የጨዋታ ልደት አስረሳኸኝ ለኢትዮጵያ ንግድ ባንክ ግቡን ስታስቆጥር ፍቅር ተካሳ ለባህር ዳር ከተማ ብቸኛውን ግብ አስቆጥራለች። በዚሁ ለባት ተደረገው ሌላኛው ጨዋታ መቻ ልደታ ክፍለ ከተማን ሁለት ለአንድ በሆነ ውጤት አሸንፏል። ትዕግሥት ወርቄ ናት ሁለቱን ማሸነፊያ ግብ ያስቆጠረችው። ዮርዳኖስ በርሃ ለልደታ ክፍለ ከተማ ከሽንፈት ያልታደገችውን ብቸኛ ግብ ከመረብ ላይ አሳርፋለች። በዚሁ ለባት ተደረገው ሌላኛው ጨዋታ ድሬዳዋ ከተማ ኢትዮ ኤሌክትሪክን ሁለት ለአንድ አሸንፏል። ፋሲካው በትን፣ አለሚቱ ድሪባ ናቸው ለድሬዳዋ ከተማ የማሸነፊያ ግቦቹን አስቆጠሩት። ማሌት ምትኩ ብቸኛዋን ግብ ለኢትዮ ኤሌክትሪክ አስቆጥራለች። የሁለተኛ ቀን ጨዋታዎችን ስንመለከት የዋንጫ ካካሪው አዋሳ ከተማ አዲስ አበባ ከተማን አራት ለዜሮ በሆነ ሰፊ ገብ ልዩነት አሸንፏል። የበርካታ ግቦች የተቆጠሩበት የሳምንቱ ጨዋታ ነው ማለት ይቻላል። እሙሽ ዳንኤል ጸገነ ግርማ፣ ሰላማዊት ጸጋዬና ጸጋ ንጉሴ ለዋሳ ከተማ የማሸነፊያ ግቦቹን ከመረብ ላይ አሳርፏል ማለት ነው። በጅለ በተደረገው ሌላኛው ጨዋታ ቂርቆስ ክፍለ ከተማና አርባ ምንጭ ከተማ ያለምንም ግብ አቻ ተለያይቷል ማለት ነው። አሙስ ሲዳማ ቡና ከቦሌ ክፍለ ከተማ አዳማ ከተማ ከአንበሪቾ ጨዋታቸውን አድርጓል። እንግዲህ አንበሪቾ ወደ ኢትዮጵያ ሴቶች ከፍተኛ ሊግ መውረዱ፣ ይታወሳል ከሁለት ሳምንት በፊት ማለት ነው። ይህንን ጨዋታ ተከትሎ ሊጉን የኢትዮጵያ ንግድ ባንክ በ56 ነጥብ እየመራ ሲሆን ሐዋሳ ከተማ በ50 ነጥብ ይከተላል ማለት ሲዳማ ቡናና ኢትዮ ኤሌክትሪክ ሶስተኛና አራተኛ ደረጃን ይዘዋል። ቅርቆስ ክፍለ ከተማና አንበርቾ አንበሪቹ አስራ ሶስተኛና አስራ አራተኛ ደረጃን ይዘው ወራጅ ቀጠና ውስጥ ይገኛሉ። እንቅድም እንዳልኳችሁ አንበርቾ ወደ ሴቶች ከፍተኛ ሊግ ሞረዱ የሚታወስ ነው። እንግዲህ ቂርቆስ ክፍለ ከተማ በቀጣይ ጨዋታዎች ውጤቱን ካላሻሻለ እንግዲህ ወደ ሴቶች ከፍተኛ ሊግ መውረድ እድሉ ሰፊ ነው። ሴና ፋቁማ በግቦች ከፍተኛ ግብ አስቆጣሪነቱን የመራች ትገኛለች። ሙሽ ዳንኤል እንግዲህ በ13 ግቦች እየተከተለች ትገኛለች። ሌላው የምንመለከተው ከሀገር ውስጥ እንግዲህ የኢትዮጵያ ፖሊስ የተመሰረተበትን 116ኛ ዓመት በማስመልከት አምስተኛው የምስራቅ አፍሪካ የፖሊስ አዛዦች ህብረት ውድድር በአበበ በቂላ ስቴዲየም ከሚያዝያ 19 ቀን ጀምሮ በመከናወን ላይ ይገኛል። በዚህ የመክፈቻ ስነስርዓት ላይ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤልና ሌሎች ጥሪ የተደረገላቸው እንግዶች፣ የሀገራት አምባሳደሮች፣ ዲፕሎማቶችና ሌሎች እንግዶች ተገኝተዋል። ማለት ነው እንግዲህ በስፖርት ውድድሩ ላይ ኢትዮጵያን ጨምሮ የጅቡቲ፣ ኬንያ፣ ታንዛኒያ፣ ደቡብ ሱዳን፣ ዩጋንዳና የሩዋንዳ የፖሊስ ተቋማት እየተሳተፉ ይገኛሉ። አትሌቲክስ፣ ወርሎ፣ ቴኳንዶ፣ ኢላማቶክስ፣ ቦክስ፣ ዳርትና እጅኳስ ውድድር የሚካሄድባቸው የስፖርት አይነቶች ናቸው ማለት ነው። ምክትል ጠቅላይ ሚኒስትሩ በወቅቱ ባደረጉት ንግግር የአፍሪካን ሰላምና እድገት ብልጽግና የፖሊስ ተቋማት ጥንካሬና ብቃት የሚታሰብ አይደለም ሲሉ አስተያየታቸውን ሰጥተዋል። ኢትዮጵያ በአፍሪካ ዘመን የፖሊስን በመገንባት ከአንድ ክፍለ ዘመን በፊት ፈርቀዳጅ የሆነች አገር ናት ሲሉ ተምሳሌት አገር ናት ሲሉ አስተያየታቸው እንደዚሁ ሰንዝሯል ማለት ነው። የምስራቅ ፖሊስ አፍሪካ ፖሊስ ህብረት ድርጅትም የፖሊሳዊ ህብረትና ወዳጅነትን ከማጠናከር አኳያ ወሳኝ ሚና እየተጫወተ እንደሚገኝ ምክትል ጠቅላይ ሚኒስትሩ አንስቷል ማለት ነው። ለአንድ ዓላማ መስራት እንግዲህ ባህልን ያዳብራል ሲሉ ምክትል ጠቅላይ ሚኒስትሩ ተናግሯል። የስፖርት ፌስቲቫል ህብረትን አንድነትን ከማጠናከር አኳያ የጎላ ፋይዳ እንዳለውም ነው እንግዲህ ያነሱ ሌላው በዚህ የመክፈቻ ስነስርዓት ላይ እንግዲህ አስተያየታቸውን የሰጡት የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ናቸው። የምስራቅ አፍሪካ ፖሊስ አዛዦች ህብረት ስፖርታዊ ውድድር የሀገራቱን ትብብር በማጠናከር አኳያ የራሱ የሆነ አስተዋጽኦ እንዳለው እንግዲህ አንስቷል። ወንድማማችነትን የማጠናከር የእርስ በርስ ልምምድን እና ልውውጥን ከማጠናከር በሀገራት መካከል ያለውን ትብብር ከማጠናከር አኳያም የራሱ ፋይዳ እንዳለው አንስቷል ኮሚሽነር ጄኔራሉ ማለት ነው። ይሄ ውድድር እንግዲህ ዛሬ ወደ ሶስተኛ አራተኛ ቃሉን ይዟል። እስከ ሚያዚያ ሀያ አምስት ቀን ይካሄዳል። ይሄ ውድድር የሚካሄደው ቅድም መግቢያ ላይም እንዳነሳሁት መቶ አስራ ስድስተኛው የኢትዮጵያ ፖሊስ ምስረታ ቀንን በማስመልከት ነው። ይህ ውድድር በተለያዩ መርሃ ግብሮች እየተከናወነ ይገኛል። በሳምንቱ አጋማሽ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ይህንን የፖሊስ ቀን በማስመልከት የተዘጋጀውን አውደ ርዕይ ከፍቷል። የመዝጊያ ስነ ስርዓቱም እንግዲህ በቀጣዩ ሳምንት ይከናወን ይሆናል። በመስቀል አደባባይ በወታደራዊ ትርኢት በታጀበ ስነ ስርዓት የዚህ የፖሊስ ምስረታ ቀን የተመለከተ ስነ ስርዓት ይከናወናል። ይህም የስፖርት ውድድር የዚሁ የፖሊስ ምስረታ አካል ነው ማለት ነው። ተመልካቾቻችን ከአገር ውስጥ የነበሩን ስፖርታዊ መረጃዎችን ይህን ይመስላሉ። ከአፍታ ቆይታ ባለው ወደ ውጭ ስፖርታዊ መረጃዎችን እናልፋለን። አሁንም ከዚያ ስፖርት ጋር አብራችሁን ቆዩ። ተመልሰናል። ተመልካቾቻችን ከውጭ የምንመለከተው የጀርመን ቡንደስሊጋን የዋንጫ ፉክክር ይሆናል ማለት ነው። የጀርመን ቡንደስሊጋ ዋንጫ ፉክክር እንግዲህ በባየር ሊቨርኩሰንና በባየር ሙኒክ መካከል ሲካሄድ የቆየ ፉክክር ነው። ባየር ሙኒክ ዋንጫውን ለማንሳት አንድ ጨዋታ ማሸነፍ ብቻ ነው የሚጠበቅበት ማለት ነው። ባየር ሊቨርኩሰን ያምና ክብሩን ማስጠበቅ አልቻለም። ቅድሚያ ወደ ዝርዝሩ መረጃ ከመግባታችን በፊት በሳምንቱ አጋማሽ የአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ የመጀመሪያ ጨዋታዎች ተከናውነው ነበረ። በዚህም የተለያዩ ውጤቶች ተመዝግቧል። አርሰናል ከፒኤስጂ ማክሰኞ እለት በኤምሬስ ባደረጉት ጨዋታ ፒኤስጂ በአራተኛ ወደ የቀስሟን ደምቤሌ ላይ ባስቆጠረው ግብ ወሳኝ ድል ለንደን ላይ ማሳካት ችሏል። በጣም ደግሞ አዝናኝ በነበረው የሮቡ ጨዋታ ካምፕኑ ላይ ባርሴሎናና ኢንተር ሚላን ሶስት አቻ በሆነ ውጤት አጠናቋል ጨዋታቸውን። ላሚን ያማል ያስቆጠራት ግብ በጣም እያስሞገሰው ይገኛል። በጣም በ17ባ ዓመቱ እያሳየው ያለው ብቃት እያስወደሰው ይገኛል። ላሚን ያማል ላሚን ያማል በጨዋታው ባርሴሎና እንደሸነፍ ትልቅ አስተዋጽኦ አድርጓል። ባርሴሎና በጨዋታው ሁለቴ ቢመራም በላሚን ያማልና በፌራን ቶሬስ ግቦች ታግዞ እንግዲህ ወሳኝ ነጥብ ይዞ ወጥቷል ማለት ነው። የመልሱ ጨዋታ ሳንሲሮ ላይ የፊታችን ማክሰኞ የሚደረገው ጨዋታ በጣም አጓጊ ሆኖ ይጠበቃል። እንግዲህ ፒኤስጂ ወሳኝ ድል አግኝቷል። በሜዳው አርሰናል ከባድ ፈተና ቢጠብቀውም የያዘው የግብ እድል እንግዲህ አስጠብቆ ወደ ቀጣዩ ዙር ማለፍ እድሉ የተሻለ ነው ማለት እንችላለን። በወደዋና ርዕሰ ጉዳይ ስንመጣ የጀርመን ቡንድስሊጋን ነው የምናገኘው እንግዲህ ባየር ሙኒክ የ34ኛ ጊዜ የቡንደስሊጋን ዋንጫ ለማንሳት ተቃርቧል። እስካሁን 31 ጨዋታዎች እንግዲህ በጀርመን ቡንደስሊጋ ተከናውኗል። እንግዲህ በዚህም ባየር ሙኒክ 75 ነጥብ በመሰብሰብ አንደኛ ደረጃን ሲይዝ፣ ባየር ሊቨርኩሰን በ67 ነጥብ ሁለተኛ ደረጃ ላይ ይገኛል ማለት ነው። ባየር ሙኒክ ባለፈ ዓመት ያጣውን ዋንጫ እንግዲህ ለማስመለስ እንግዲህ 3 ነጥብ ብቻ ነው ከዚህ በኋላ የሚያስፈልገው ማለት ነው እንግዲህ የዘንድሮ የዋንጫ ፉክክር ከጀማሮ አንስቶ የሁለቱ ክለቦች ነው ማለት ይቻላል። ባየር ሌቨርኩሰን የዋንጫ ክብሩን ለማስጠበቅ ባየርሙኒክ ሙኒክ ባለፈው ዓመት ያጣውን የዋንጫ ክብር ደግሞ ለማግኘት ነበረ ሲደረግ ነበር። ይህንንም ለማሳካት በርኒሌን ይዞ በወረደበት ዓመት የ38 ዓመቱን ቪንሰንት ኮምፓኒ እስከ 2027 በሚቀይ ኮንትራት በማስፈረም እንግዲህ ባየርሙኒክ የውድድር ዓመቱን ጀምሯል ማለት ነው። በቪንሰንት ኮምፓኒ የሚመራው ባየርሙኒክ እንግዲህ በዘንድሮ ውድድር ዓመት ጥሩ እንቅስቃሴ በማድረግ የበላይነቱን ወስዷል ማለት እንችላለን ማለት ነው ባየር ሙኒክ ከባለፈው ዓመት በተሻለ ሁኔታ አቀራረቡን ይዞ መጥቷል ማለት ነው ባየር ሌቨርኩሰን ከዋንጫ ፉክክሩ የነበረው ብቃት አንጻር ስንመለከት ጠንካራ አቋሙን ባይለቅም በተደጋጋሚ ጊዜ ከመሪነት ቦታ እየተነሳ የጣላቸው ነጥቦች ባየር ሙኒክ ዋንጫው እንዲያነሳ ወይም ወደ ዋንጫው እንዲጠጋ ትልቅ አስተዋጽኦ አድርጓል ማለት እንችላለን። የሊጉ ባየርሙኒክ መሪ ባየር ሙኒክ እስካሁን እያደረጋቸው ጨዋታዎች ስንመለከት እስካሁን በ31 ጨዋታዎች 23 ጊዜ ድል ሲቀናው ነው፣ ሁለት ጊዜ ተሸንፏል፣ ስድስት ጊዜ ደግሞ አቻ ተለያይቷል ማለት ነው። በጨዋታዎቹ ዘጠና ግቦችን ሲያስቆጥር 29 ጎሎችን አስተናግዳል። ባየርሙኒክ በዘንድሮ የጀርመን ቡንድስ ሊጋ ብዙ ግብም ያስቆጠረ አነስተኛ ግብም የተቆጠረበት ቡድን በመሆን እንግዲህ ድንቅ እንቅስቃሴውን በማሳየት ላይ ይገኛል። የባየር ሙኒክ የስኬት ግስጋሴ ቁልፍ ተጫዋች ማን ነው ተብሎ ቢጠየቅ እንግዲህ ሃሪኬን ነው። ሃሪኬን እንግዲህ የ31 ዓመቱ እንግሊዝ ላይ በዘንድሮ የጀርመን ቡንድስሊጋ ባየርሙኒክ እያሳየ ላለው አስደናቂ ግስጋሴ ትልቅ አስተዋጽኦ እያደረገ ይገኛል። የተጫዋች ካቻምና ነው ከቶትናሞ ስፐርስ ባየርሙኒክን የተቀላቀለው። ባለፈው ሚወድራም በዘንድሮ ሚወድር አመት ድንቅ ብቃቱን እያሳየ ይገኛል። በዘንድሮ የጀርመን ቡንድስሊጋ በተሰለፈባቸው 29 ጨዋታዎች 24 ጎሎችን በማስቆጠር የከፍተኛ ግብ አስቆጣሪነቱን እየመራ ይገኛል። ሰባት ለግብ የሚሆኑ ኳሶችንም አቀብሏል። በጣም አስገራሚ የሚባል አጨራረስ ብቃት አለው። ሌሎችም ተጫዋቾች ግብ በመፍጠር ይታወቃል። በታታሪነቱ ለመሻሻል በሚያደርገው ጥረት ለብዙ ዓለም ላይ ለሚገኙ ተጫዋቾች ምሳሌ የሆነ ተጫዋች ነው። ሃሪኬን እንግዲህ በዘንድሮም የወድር አመቴንን እያሳየ ይገኛል። ባለፈው ዓመት የነበረውን በ2023 በ2024 በቡንድስሊጋ ያለውን አዛይ መረጃ ስንመለከት በቡንደስ ሊጋ በ32 ጨዋታዎች ላይ አድርጎ 36 ጎሎችን አስቆጥሯል። ከተጫወተው በላይ ነው ግቦችን ማስቆጠር የቻለው ማለት ነው። ሃሪ ኬን ሃሪ ኬን እስካሁን የሁለቱን የውድድር ዓመት ደምረን ስንመለከት ባደረጋቸው 61 ጨዋታዎች 60 ግቦችን በማስቆጠር ድንቅ ብቃቱን አሳይቷል ማለት ነው። እንግሊዛዊ አጥቂ በዘንድሮ የውድድር ዓመት በአውሮፓ ሻምፒዮንስ ሊግም በ13 ጨዋታዎች 11 ጎሎችን አስቆጥሯል። ይሁንና በሩብ ፍጻሜ ባየር ሙኒክ በኢንተር ሚላን መሸነፉ የሚታወስ ነው ማለት ነው። ባለፈው የውድድር ዓመትም በሻምፒዮንስ ሊጉ በ12 ጨዋታዎች ስምንት ግቦችን አስቆጥሯል። በአጠቃላይ ለባየር ሙኒክ በአውሮፓ ሻምፒዮንስ ሊግ 19 ግቦችን ማስቆጠር ችሏል። ሀሪኬን ትልቁ እንግዲህ ክብሩን እስካሁን አላገኘ ዋንጫ ነው። በግሉ የኮከብ ግባ ግብነት ሽልማት የተለያዩ ሽልማቶችን ቢያገኝም እስካሁን ድረስ ከዋንጫ ጋር መገናኘት አልቻለም። ይሄ ህልሙ እውን ሊሆን ተቃርቧል ማለት ነው እስካሁን ድረስ በፕሮፌሽናል እግር ኳስ ባለው 14 ዓመት ቆይተው አንድም ጊዜ ዋንጫ አንስቶ አያቅም። ሃሪ ኬን እንግዲህ ከዚህ የዋንጫ ድርቅ የሚላቀቅበት ወሳኝ ምዕራፍ ላይ ደርሷል ማለት እንችላለን። ማለት በእንግሊዝ ብሔራዊ ቡድንም እንደዚሁ ከ2015 ጀምሮ ቅርብ ጊዜም ቡድኑን በአምበልነት በመምራት እንቅስቃሴ ቢያደርግም እንግዲህ እስካሁን በእንግሊዝ ፕሪሚየር ሊግ ወይም በእንግሊዝ ብሔራዊ ቡድን ዋንጫ ማግኘት አልቻለም። ቅርብ ጊዜ የምናነሳው እንግዲህ በ2016 በጀርመን አስተናጋጅ ነበር ተካሄደው 17ተኛው የአውሮፓ ዋንጫ እንግዲህ ለፍጻሜ ቀርባ በስፔን ወደ ላንድ መሸነፏ የሚታወስ ነው። እንግዲህ ዋንጫ ሲያአቶ ነበረ ሃሪ ኬን ማለት ነው። መጥፎ እድላለው ቢባልም በዘንድሮ ወዳመት እንግዲህ የመጀመሪያውን ዋንጫ ከማንሳት የሚያግደው ነገር እንደሌለ እየተመለከትን እንገኛለን ማለት ነው። እንግዲህ ዘንድሮ ከጀርመኑ ክለብ ጋር እንግዲህ ከዋንጫ ድርቁ የሚላቀቅበትን የመጀመሪያውን ዋንጫ ያገኛል ተብሎ ነው። የሚጠበቀው እንግዲህ ባየር ሙኒክ ከ33 ተኛ ሳምንት መርሃ ግብር ነገ ከቀኑ አስር ሰዓት ላይ ከሜዳ ውጪ ከአርቢ ላይፕዚግ ጋር ያደርጋል። አርቢ ላይፕዚግ በአውሮፓ ቻምፒዮንስ ሊግ ለመሳተፍ ፉክክር እያደረገ የሚገኝ ቡድን ነው። ይሄን ቡድን ካሸነፈ የባየር ሌቨርኩሰን ውጤት ሳይጠብቅ ባየር ሙኒክ ለ34ኛ ጊዜ ጀርመን ቡንደስሊጋ ዋንጫ ማንሳቱን ያረጋግጣል ማለት ነው። ሃሪ ኬን በዚህ ጨዋታ ላይ አይሰለፍም ባለፈው ሳለፍ ነው ሳምንት ቡድኑ ሜንዝን 3 ለዜሮ ባሸነፈበት ጨዋታ በውድድር ዓመቱ አምስተኛ ቢጫው በመመልከቱ ምክንያት በዛሬው በነገው ጨዋታ ላይ የማይሰለፍ ይሆናል። ግን ከቡድኑ ጋር እንግዲህ ቡድኑ ካሸነፈ ደስታውን የመግለጽ እድሉን በአርቢ ላይፕዚግ ሜዳ ተገኝቶ ያሳያል ተብሎ ነው እንግዲህ የሚጠበቀው እነ ማይክል ኦሊሴ፣ ሌሮይ ሳኔ፣ ጀማል ሙሲያላ፣ ጆሹዋ ኪሚች፣ ሊዮን ጎሬስካ ከሙኒክ ቁልፍ ተጫዋቾች በዘንድሮ የውድድር ዓመት ድንቅ ብቃታቸውን እያሳዩ ከሚገኙ ባየር ሙኒክ ዘንድሮ ድጋሚ ቡንድስሊጋው እንዲያነሳ ትልቅ አስተዋጽኦ እያደረጉ ከሚገኙ ተጫዋቾች መካከል የሚነሱ ናቸው። ዘንድሮ ቡድኑ ለበርካታ ለ17 ዓመታት የቆየው ቶማስ ሙለር ክለቡን እንደሚለቅ በአመቱ መጨረሻ መረጋገጡ ይታወሳል። የቡንድስሊጋ ክብሩም እንግዲህ ከቡድኑ ጋር የሚኖረ የመጨረሻ ዋንጫ ይሆናል ተብሎ ነው የሚጠበቀው። የአምናው የሊጉ አሸናፊ ባየር ሊቨርኩሰንንም ስንመለከት እንግዲህ ዘንድሮ ቅድም እንዳነሳው በተደጋጋሚ ጊዜ ነጥብ መጣሉ ነው እንግዲህ ዋጋ ያስከፈለው፣ ዘንድሮ ዋንጫው እንዲያነሳ ይህንን ለማሳያ የምናነሳው ነገር ምንድን ነው? በመጀመሪያዎች የቡንድስሊጋ አስር ጨዋታዎች ላይ ከመምራት ተነስቶ አስራ አንድ ነጥቦችን ጥሏል ማለት ነው። በአጠቃላይ በዘንድሮ ወደ አመት አስር ጊዜ ነው አቻ ያወጣው። በእነዚህ ጨዋታዎች ማግኘት ካለበት ሰላሳ ነጥብ ማግኘት የቻለው ሀያ ነጥብ አስር ነጥብ ነው ሀያ ነጥብ እንግዲህ ጥሏል ማለት ነው ከእነዚህ እንኳን ግማሹን ቢያገኝ ባየር ሙኒክን በልጦ ክብሩን የማስጠበቅ እድሉ ሰፊ ነበረ ማለት እንችላለን። እንግዲህ የዋንጫ የማንሳት እድሉ በጣም የጠበበ ነው፣ በጣም ጭላንጭል የሚባል ነው ማለት እንችላለን። የባየር ሊቨርኩሰን እንግዲህ በውድድር ዓመቱ ባደረጋቸው ሰላሳ አንድ ጨዋታዎች 19 ጊዜ ሲያሸንፍ ሁለት ጊዜ ተሸንፏል፣ አስር ጊዜ አቻ ወጥቷል። ትልቁ ዋጋ ያስከፈለው ባየር ሊቨርኩሰን በዘንድሮ ውድድር ዓመት በርካታ ጊዜ ጣላቸው ነጥቦች ናቸው ማለት ነው። 66 ጎሎችን ሲያስቆጥር 65 ግቦችን አስተናግዷል። በ67 ነጥብ ሁለተኛ ደረጃን ይዟል። በዘንድሮ ሁለተኛ ዙር ላይ በባይር ሙኒክ ሜዳ አቻ የወጣበትም ጨዋታ እንዲሁ የሚያስቆጭ ነበረ። ዘንድሮ ባይ ሊቨርኩሰን በበርካታ ጨዋታዎች ላይ የኳስ ቁጥጥር ብልጫ ቢወስድም ያን ብልጫ ወደ ተጨባጭ ግብድል በመቀየር ግልጽ ክፍተት እንደታየበት ተመልክተናል ማለት ነው። በዘንድሮ ውድድር ዓመት ለባይር ሙኒክ ለባይ ሊቨርኩሰን ቁልፍ የሚባሉ ተጫዋቾች ፓትሪክ ሽክና ፍሎሪያን ዊስ ናቸው። የ29 ዓመቱ የቼክ ሪፐብሊክ አጥቂ በዘንድሮ ውድድር ዓመት ሃሪኬንን ተከትሎ በጀርመን ቡንደስሊጋ በርካታ ግብ ያስቆጠረ ተጫዋች ነው። በዘንድሮ ውድድር ዓመት 19 ግቦችን አስቆጥሯል ማለት ነው። ፓትሪክ ሽክ ባለፈው ውድድር ዓመትም ጥሩ እንቅስቃሴ ያደረገ ተጫዋች ነው። ፍሎሪያን ዊስ በቡንደስሊጋው ዘጠኝ ግቦችን ያስቆጠረ ተጫዋች ነው ማለት ነው። በኤልበርኩሰን በእነዚሁ ተጫዋቾች ቪክቶር ቦኒፌስንም ጨምሮ ነገር አንቻካ ጥሩ እንቅስቃሴ ባይደርጉ በተደጋጋሚ ጊዜ የጣላቸው ነጥቦች ዋጋ አስከፍሎታል ማለት እንችላለን። እንግዲህ የመጨረሻ ጨዋታውንም የ32ኛ ሳምንት ጨዋታውንም እንግዲህ ከፍራይቡርግ ጋር የሚያደርግ ይሆናል ማለት ነው። እነዚህ ቡድኖች እንግዲህ ዋንጫ ፉክክር ማብቂያው እየደረሰ ይመስላል ማለት ነው። ቀሪ ከዚህ በኋላ የቅዳሜና እሁድ ጨዋታዎችን ጨምሮ በሌሎች ሁለት ጨዋታዎች ናቸው እንግዲህ በጀርመን ቡንደስሊጋ የሚቀሩት ማለት ነው። ባየር ሙኒክ እና ዋንጫ እንግዲህ ከአንድ ዓመት በኋላ በድጋሚ ይታረቃሉ። ከሃሪ ኬን ደግሞ ለመጀመሪያ ጊዜ በ14 ዓመት በኋላ የመጀመሪያ ዋንጫውን ለማንሳት ተቀርቧል ማለት ነው። እነዚህን የሀገር ውስጥና የባህር ማዶ ስፖርት መረጃዎች ሰኞ ሰኞ ይዘን በምንቀርበው የኢዜአ ስፖርት ሬድዮ ፖድካስት ፕሮግራም በድረ ጨዋታ ትንተና እንመለስባቸዋለን። ተመልካቾቻችን የዛሬው የኢዜአ ስፖርት ፕሮግራም ይህን ይመስል ነበረ። ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት